ሁላችሁም የእውነት ይገባችኋል። በጣም እናንተ ያለማመስገን ንፉግነት ነው፣ እግዚአብሔር ነው የምላችሁ። በጣም ብዙዎቻችሁ ለሰው ልጅ ተጨንቃችሁ ሲያማቸው ሲጠፉ በቃ የሆነ ቪዲዮ ካልፖሰቱ እኔ ምንም ቃል የለኝም ለእናንተ ሲጀመር። በጣም ይህ ሁሉ ነገር ተጨናንቃችሁ ልክ እንደ ራሳችሁ እንትን አይታችሁ ብዙ ነገር እያሳያችሁ ነበር እና ይህ ሁሉ በእናንተ ላይ ነው እና እግዚአብሔር ከፍ ከፍ እኔ፣ የምትፈልጉት ይሳካላችሁ፣ ምኞታችሁ ነው የምላችሁ እህት ወንድሞቼ፣ በጎ ልብ ያላችሁ፣ ለሰው ቅን ልብ የምታስቡ። በቃ እኔ አንዳንድ ጊዜ ደስታም ድብልቅልቅ ሲልባችሁ የምታወሩት እንትን ይላልና ቅን ልብ ያላችሁ ሰዎች ብዙ ሰዎች አላችሁ። የሰውን ድክመት የሰውን እንትን የሰው ውድቀት የማትፈልጉ ሁልጊዜ የሰውን ደስታ ብቻ የምትፈልጉ ሰዎችና እናንተ ለሰው እንደምትጨነቁ ፈጣሪ ለእናንተም ደግሞ የሚያስብና የሚጨነቀውን ይስጣችሁ ነው ምላችሁ። አቤላችንን በድጋሚ እንኳን ደስ አለህ እያላችሁ ወንድማችን በኮሜንት ስር እንግዲህ እንኳን ደስ አለ በሉት በተለይ ከቤት ክራይ እዛቤት እዛ ቤት እዛ ቤት እዛ ቤት ከሚል በትንሹም ቢሆን ያው እንግዲህ ተሰርቶ እስከሚል ቢያንስ አንዱ ዓመት ሁለት ዓመት ቢፈጅበት ነው። እግዚአብሔር ይመስገን። ነገ የጧት ናት ዓመት ሁለት ዓመት ጊዜው ይሮጣል። ከነገራችን ላይ ዛሬ እንትን ያላችሁት ነገ ምንም እንትን የለውም። ብዙም እርቆ አይደለም ቅርብ ናት። ሁለት ዓመትና አንድ ዓመት ማለት ነው እንግዲህ ለአቤል ሲሉ ደግሞ ፈጠና አድርገው እንግዲህ ወደ አዲሱ ቤት ገብቶ እንግዲህ የምናይበት በአዲሱ ቤቱ ደግሞ አዲስ ህይወት፣ አዲስ ትዳር የራሱ ህይወት መስርቶ የሚያሳየን ቀን ይሁንልን። የእውነት ይገባቸዋል። ልውልም አቤልም ማናቸውንም የእነሱ ህይወታቸው በቃ የተስተካከለ የራሳቸው ፋሚሊ የራሳቸው ሁሉ ነገራቸው ቢኖ ቢሟላላቸው ደስ ይለኛል። ማለት ሁል ጊዜ እነሱ እየተሯሯጡ ስለ ራሳቸው አያስቡም። እረፍት የላቸውም። ሲያማቸው ራሱ መተኛት አይችሉም። ባለፈው ልዑል አይታችሁታል። ታሞ እኳን እጁ ተሰብሮ ሁለት ቀን ነው የተተኛ ሁለት ቀን እሱንም፣ በመከራ ከዛ በኋላ ተነስቶ ወደ ስራ ነው። ይህም አቤልም እንደምታዩት ነው። በጣም ጠንካሮች ናቸው። በጣም እኔ ከምላችሁ በላይ ለሰው ልጅ ያላቸው ክብር ደግሞ በስማ መታደን ነው የእውነት ሰውን እንዴት አድርገው እንትን እንደሚሉ ሰው ግን ተንኮል የሚያስበው ለእነዚህ ንጹህ ልብ ያላቸው ሰዎች ነው። ጥቀንና ሌሊት እነሱን የሚያሳድዱ እነ ሊያና አበበ እነዚህ የራይል እናት የተባለችው ስለ እነሱ በደንብ ስላላወቀች ነው። የእነሱ የማንነታቸው ሲገባቸው በዛ ሰዓት መታ ይቅርታ ትጠይቃለች። ያው የጊዜ ጉዳይ ነው እንጂ ታያላችሁ። ብቻ ደስ ብሎኛል። ልውላችንም እንግዲህ አንድ ቀን ያው ልውል ያለው ይኑረው፣ አላውቅም። ቤት ገዝቷል እንዲህ አልገዛም እንደዚሁ የዛሬ ዓመት ሆነው መሰለኝ የሚሰራበት ቢሮ እዚህ ዲኤምሲ ላይ ተበርክቶለት ነበረ። ባለፈው አንድ ዓመት ሊሆነው ነው አካባቢው መሰለኝ። መኖሪያ ቤት ግን የተሰጠው አይመስለኝም። አላውቅም፣ ረስቼ ከሆነ እስኪ አስታውሱኝ። እና ያው ብቻ ደስ ብሎኛል። አቤልም ሆነ ልውልም ሆነ ማናቸውም ይገባቸዋል። ይሄ ሲያንሳቸው ነው። ከዚህ በላይ ቢደረግላቸው መንግስት ራሱ ቢያረግላቸው የእውነቴን ነው የምላችሁ። ዓለም ዓለም እንዲያውቃቸው ነው የምፈልገው ስራቸውን አይደለም። የእኛ አንትን ይቅር፣ ዓለም እንዲያውቃቸው ነው የምንፈልገውና ሁል ጊዜ የሰውን ደስታ ሁል ጊዜ ሰው ተቸግሮ አይፈልጉም። አቤል ከነገራችን ላይ እስከ ዛሬ በራሱ እየሰራ ነው ቤት መግዛት አቅቶት አይደለም። ግን በጣም የሚያሳዝነኝ እነሱ እንትን እነሱ እየተቸገሩ እነሱ የሆነ እየተጎዱ ሰውን መርዳት፣ ሰው ማገዝ፣ ሰውን የሆነ ለሰው የሚያስፈልገው ወይ የስራ ወይ የምን አጋጣሚ እንደዚህ አይነት ነገሮች ነው የሚከፍቱላቸው እና ለራሳችን የሚሉ ሰዎች አይደሉም። ሁልጊዜ ጊዜ ልዑልም ተው፣ ልዑልማ ተውት። ልዑል በስማ ቦርቧራ ነው። ልዑል ኡ እንደሱ የሱ ደግሞ የባሰ ነው። ለሰው ለማድረግ ወደ ኋላ የማይል በቃ ያለውን እርግፍ አድርጎ የሚሰጥ ልዑል ማለት ማለት ነው። ረበስማ እንዴት እኔ አንዳንድ ጊዜ እግዚአብሔር እንምላችሁ ትቀን አላችሁ። በመንፈሳዊ እንትን ብትቀኑ ችግር የለውም። በጣም ሲበዛ የዋፍ ናቸው። ከነገራችን ለአንድ ላይ ስትሲበሉ ሲወጣጡ፣ እንግዲህ ሰው አብሮት የሚውለውን ሰው ይመስላል የሚባለው በትክክል ልዑልና አቤልን አይታችሁ እንትን ማለት አንድ ካንድ ወንዝ የተቀዱ ነው የሚመስሉ፣ የእውነት እናታቸው አባታቸው አንድ እንትን ነው የሚመስለኝ። ሁለቱም በጣም ለሰው ያስባሉ። ለራሳቸው እኮ አይኖሩም። ዝም ብላችሁ ካያችኋቸው ለራሳቸው አይደለም ለሰው ነው በጣም የሚጨነቁት። የተጎዳም ሰው ካለ በራሳቸው ብር አሳክመው ቤት ተከራይተው የሶስት ወሬ ሁለት ወር ወደ ራሱ እስከሚያገግም ድረስ ቤት ክራይ ከፍለው፣ ይህ ሁሉ የሚያደርጉት እንግዲህ እነዚህ አቤልም ሉልም ዘላለም ዘላለምም ተረሳ ሞቲቭ ሳይ ዘላለም ራሱ በጣም የዋህ ሲበዛ ያው በአጠቃላይ እነሱ አንድ ላይ ስለሚውሉ አዋዋላቸው፣ እንትናቸው፣ አስተሳሰባቸው፣ ሁሉ ነገራቸው አንድ ነው። ምንም ለሰው ልጅ ያላቸው ክብር አንድ ነው። በቃ እና ለእነሱ እኔ ቃል የለኝም የእውነት አይደለም፣ ይሄ ቤት ይቅርና ሌላ ነገር እራሱ ቢደረግላቸው የእውነት ቃል የለኝም እኔ። ደስ ነው የሚለኝ። ያው ሁልጊዜም በተለይ በአቤል ጉዳይ ላይ ሁላችሁም ሲያስጨንቃችሁ ነበር። የቤት ኪራይ ሲመላለስ፣ ሰዎች ሲወጡ ሲገቡ፣ በሩ ጋ እየመጡ መኪና እያስቆሙ ከአንድም ስንት ጊዜ ፈጣሪ ነው ያወጣኝ እያለ በቪዲዮ እንትን ሲመጣ እየተናገረ ነበር። እና የቤት ክራይ አካራይ መስሎ ከነ ልያ ጋር በእንትን እየሰራ አረብ ስንት ነገር ደረሰበት። በዚህ በትንሽ ጊዜ ከሆነ ያን ሁሉ ተቋቁሞ ፈጣሪ ደግሞ እሱን አይቶ መሰለኝ ዛሬ የቤት ባለቤት አደረገ። አያችሁ፣ አንዳንድ ጊዜ ስትታገሱ መታገስ ዋጋ አለው። እግዚአብሔር ነው እምላችሁ። በጣም ትግስተኛ ስትሆኑ መጨረሻችሁ ያላሰባችሁት ያላለማችሁት እንደዚህ አይነት እንትን ነው የሚደርስላችሁ። እና እግዚአብሔር ይስጣ ቤትም ምንም ሁሉ ነገር የሚሰጡ ሰዎች የሆነ ሰርፕራይዝ የሚያደርጉ ሰዎች ሌላ በፊትም ድሮም እንደዚህ የሚያደርጉ ሰዎች በጣም ብዙ ሰዎች ስላሉ ነው። እና እነሱም ፈጣሪ ይስጣችሁ ነው ምለው የምትሰጡ ሰዎች በሙሉ ለአቤል እኔ በጣም ደስ ብሎኛል። ወንድማችን ቢያንስ ከነዚያ ሰዎች በትንሹ ብትገላገላቸው ደስ ብሎኛል። እግዚአብሔር ደግሞ ከዚህ በላይ እድሜ፣ ጤና ሰጥቶህ የምትወደውን አብረኸው የምትኖር የምትወድህ አንተን ስራህን፣ ሁሉ ነገርህ የምትወድልህ አንዲት የራስህ የህይወት አጋርህ ደግሞ መጥቶ በቃ የራሳችሁ አዲስ ህይወት መስረታችሁ ረፍት የምታገኙበት ቀን የእውነት ሁል ጊዜ ስትሯሯጡ ስትሯሯጡ አንዳንዴ እኮ ለራስን ቆም ብሎ ማሰብ ጥሩ ነው። ሁል ጊዜ ስራ ሁል ጊዜ ጠዋት ማታ ይሆናል። ረፍት አልቦ እየሰሩ እና ያው ግድ ነው። ሰው ስትሆኝ ለራስሽ የሆነ ነገር ያስፈልግሻል። ብዙ ነገር አለ እና እነሱ ደግሞ በዚህ እንትን ላይ ከስራቸው ውጭ ሌላ ነገር እንትን አይላቸውም። በቃ ሁል ጊዜ ስራ ነው ስራ ነው ስራ ነው። ፈጣሪ ደግሞ እናንተ ያሰባችሁትንም ያሳካላችሁ። እኔ ሌላ ምንም ማለት አልችልም። እውነት ዛሬ በጣም ደስ ብሎኛል። ለአቤል ይገባዋል እና ሁላችሁም እርግጠኛ ነኝ በዚህ ቪዲዮ ደስ እንደሚላችሁ። ከዛ ሁሉ ጭንቀት ቢያንስ በትንሹ እንግዲህ ደስ ብሎታል፣ ደስ ብሎታል። ወንድማችን አቤላችን ይገባሃል፣ ገና ከዚህ በላይ ገና ገና ብዙ ነገር ቢደረግብህ ቢደረግልህ ሲያንስህ ነው እንጂ አይበዛብህም። ሁላቸውም የእውነት አቤልን የሚጠብቁት ከጀርባ ሁሉ በጣም እኛ እዚያውም ፊት ለፊት የምናያቸው ነው፣ ሁልጊዜ የምናወድስ የምናሞግሳቸው ምናምና፣ ግን ከእግዚአብሔር በታች የሚጠብቁት ደግሞ ጋርዶች አሉ፣ ስንት ልጆች አሉ፣ አብረው የሚሰሩ ከካሜራ ጀርባና፣ እነሱም ራሱ እንደዚህ አይነት እድል ገጥማቸው ቢሰጣቸው በጣም ደስ ይለኛል። ደግሞ ያው አንዳንድ ጊዜ ያሰባችሁት ነገር የፈለገው ጊዜ ቢፈጅም ራሱ አንድ ቀን መሳካቱ አይቀርም፣ ይደረግላችኋል። ጊዜ ጊዜ ጊዜ ወርቅ ነው፣ እንጠቀምበታለን ብቻ ስለ ሁሉም ነገር ፈጣሪ እግዚአብሔር የተመሰገነ ይሁን። ለወንድማችን እኔ በጣም ደስ ብሎኛል፣ አሁን ላይ በተደረግለት እንኳን እሷ እንዳጋጣሚ ሌላ ቦታ ነበር ሲጠራ እንግዲህ በጣም እንትን ብሎ ነበር። አይታችሁታል እንግዲህ ብዬ አስባለሁ። ቪዲዮውን ምን ባላት ያላያችሁ ካላችሁ እንጂ አልጠበቀም። የቤት እንደዚህ እንትን ይልልኛል ብሎ በፍጹም አልጠበቀም ነበር። ያው ሰርፕራይዝ ነው ያደረጉት። አንዳንድ ጊዜ ከነሱ ሁል ጊዜም ቢሆን እንደምታቸው ነው። ልውልም እንደ አቤልም ማነው ዘላለምም ስትሄዱ በዚህ በዚህ ልክ ሰው እንደዚህ ለነሱ ተጨንቆ ለነሱ እንትን ብሎ እንዲያደርግላቸው ሰው እንዲጨነቅ በፍጹም አይፈልጉም። እነሱ ቢጨነቁ ይሻላቸዋል ሰው ከሚጨነቅባቸው። እና ይህን ያክል ለሰው ልጅ በጣም ክብር ያላቸው ሰዎች ናቸው። ብዙ ጊዜ ሁላችሁም እየተመኛችሁት ነበር። ኮሜንት ስርም በምንም እያየው ነበር፣ ለአቤል ቤት ቢሰጠው አሪፍ ነበር ለደህንነቱ እያላችሁ ነበረ። በተለይ በዚህ ሳምንት ሶስት አራት ቤት ነው የቀየርኩኝ ሲል በጣም አሳስባችሁ ነበረ። የቤት አከራይ መስሎ ከነሊያ ጋር እየሰራ የነበረው እሱ ከተያዘ በኋላ እንግዲህ እውነቱ ከተናገረ በኋላ በጣም ብዙ ቪዲዮ አይታችኋላ። ብዙ ነገሮች ተፈጥረው ነበረ። ያ ሁሉ እንግዲህ አልፎ ያው አንዳንድ ጊዜ እግዚአብሔር ምንም እኳን ቢዘገይም የፈለጋችሁ ትንትን መሳካቱ አይቀርም። እናንተም ኮሜንት ስትጽፉ የሆነ ሰው ሰፕራይዝ ቢያደርገው ቤት ቢገዝብለት ምናምን እያላችሁ ነበረ። እንግዲህ እግዚአብሔር ደግሞ ባለው ቀን ንግሱ ባለው ቀን ስለሆነ ዛሬ ያላሰበውን ነገር ሰፕራይዝ አድርገውታል። ለዛውም ባለ ሶስት ምኝታ ቤት የሆነት። አንዳንዴ የሚለፋ ሰው በእርግጥ ይሄ ሲያንሰው ነው። ገና ከዚህ በላይ ቢደረግላቸው ደስ ይለኛል። እነሱ ህይወታቸውን ሁሉ ነገር አሳልፈው ነው የሚሰሩ በዚህ ስራ እና ብዙ ርቀት ብዙ ድካም ብዙ ነገር እያሳለፉ ያለምንም እረፍት ጠዋት እና ማታ ብርድ ነው ፀሐይ ነው ምንድን ነው ሳይሉ እየተፈራረቀባቸው ነው የሚሰሩ ለማን ለእኛ ለህዝብ ደህንነት ሲሉ ነው ወንጀል እየሰሩ በየግባደው በየእንትኑ እየተሸረጡ እነሱ ንጹህ መስለው ምስኪኖችን ከጎዳና ከምን እያመጡ ወንጀል የሚያሰሯቸው ሰዎች ደግሞ እነሱ ተይዘው ደግሞ ፍትህ ማግኘት ያለባቸው ሰዎች ፍትህ እንዲያገኙ ጠዋትና ማታ እየደከሙ ያሉት ጀግኖቻችን ከዚህ በላይ ቢደረግላቸው ራሱ ሲያንሳቸው ነው እንጂ አይበዛባቸውም። ሁል ጊዜም እላችኋለሁ። አንዳንዴ ሁል ጊዜም በምትሰሩት በምታደርጉት ነገር ፈጣሪ ደግሞ አንድ ቀን ደግሞ በእናንተን በሰራችሁ ትጥፍ አድርጎ ነው የሚመልስላችሁ። ድካማችሁ፣ ልፋታችሁ ብዙ ርቀት በቤተሰብ አሁን ደግሞ በእናቱ ላይ በጣም ብዙ ነገር እየመጣ እያያችሁ ነው። ይህን ሁሉ ነገር ተቋቁሞ እሱ ግን ስራውን ሰዎች ስራውን ለማስቆም በጣም ብዙ ርቀት እየሄዱ እሱ ግን ከእግዚአብሔር ጋርና በእናንተ ጸሎት እየሰራ ነው። አሁንም ወደፊትም እንግዲህ ማንም ሰው እንትን አይለውም ያው ፈጣሪ ጠብቀው እናቱም እንግዲህ ካሉበት ችግር አውጥተው አጎት የተባለውም ልቡ ራርቶ እንደው ትክክለኛ እውነቱን እንትን ብሎ ወደ እነሱ ተመልሶ አንድ ቢሆኑ ደስ ይለኛል። ደሞም ይሆናል፣ ታያላችሁ። በጊዜ ሂደት ቀስ ቀስ እያለ እንግዲህ ሁሉም ነገር ይስተካከላል ብዬ አስባለሁ። እነዚህ ሰዎች ከመሃላቸው ከወጡላቸው እነሱ ሰላም ነው የሚሆኑ። ሲጀመር ይሄ ጉዳይ የያዙት አሁን የያዙት ጉዳይ የራየል እንትን ካለቀ ሰላም ነው የሚሆኑት ብዬ ነው ማስበው። ብቻ እግዚአብሔር ይጠብቃቸው፣ ወንድሞቻችን ሁላቸውንም ያሰቡት እንዲሳካላቸው፣ እናንተን በጸሎታችሁ አስቧቸው። አንድ ቀን ደግሞ እውነት ተደብቃ አትቀርም ሊያሞን አበበ መያዛቸው አይቀርም። ምንም ላታመልጭኝ፣ አታሯሩጭኝ ነው የሚባለው። የፈለገው እየተደበቁ ከጀርባ ሌላ ሰው እየላኩ እነሱን እንትን ለማስባል ብዙ ነገር ቢያደርጉም አንድ ቀን ደግሞ እነ ልውል ልጅ ላይ መግባታቸው ስለማይቀር የጊዜ ጉዳይ ነው። እንጠብቃለን፣ በትዕግስት ብቻ ፈጣን ይጠብቃቸው። ከዚህ ውጭ ምንም ማለት አትችልም። የአቤል ደስታ ዛሬ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ ብዬ ነው ማስበው። ስትጨነቁ ለአቤል እንደዚህ ነገር ቢደረግ እያላችሁ ብዙዎቻችሁ ስትመኙት የነበረው ስለተሳካ ደስ ይላችኋል ብዬ ተስፋ አደርጋለሁ። ብቻ እኔ ደስ ብሎኛል፣ የእውነት በጣም ነው ደስ ያለኝ። አንደኛ ይገባዋል። ለማንኛውም የምወዳችሁ እንግዲህ ዛሬ ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትነሱ። በሌላ ቪዲዮ እስከምንገናኝ የድረስ ደና ደና ሰንብቱ። ሀገራችን ኢትዮጵያንን ሰላምና ፍቅር እያምጣልን እያልኩኝ ሁላችሁ ምንንም ለምታበረታቱኝ ሳላመሰግናችሁ አላልፍም። ሁልጊዜም እንዳመሰገንኳችሁ ነው እና እውነት መልካም ልብ ቅን ልብ ያላችሁ እህት ወንድሞቼ ከልብ ነው ማመሰግናችሁ። እንግዲህ አስተያየት ካላችሁ ኮሜንት ስር ጻፉልኝ፣ አስተካክል የምትሉኝ ሁሉም ነገር ኮሜንታችሁን እያነበኩ እንግዲህ በቀጣይ ምን ማስተካከል እንዳለብኝ እንግዲህ ኮሜንት ስር ጻፉልኝ፣ አስተካክላለሁ። በተረፈ ለምታበረታቱኝ ይህት ወንድሞቹ የመታችሁ ቪዲዮን ላይክ፣ ሼር ለምታደርጉልኝ ሁላችሁንም የእውነት ቃል የለኝም። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ባላችሁበት ሰላማችሁ ይብዛልኝ። ያሰባችሁት ሁሉ ይሳካላችሁ፣ ከክፉ ነገር ፈጣሪ ይጠብቃችሁ እያልኩኝ የዛሬው ቪዲዮ ይመስላል። ሰላምና ፍቅር እመኝላችኋለሁ ባይ